ግብርና ህይወት ነው። ግብርና ውበት ነው። ግብርና ምግብ ነው። ግብርና ለሁሉም ነገር መሰረት ነው። በአጠቃላይ ግብርና ለአንድ ሀገር እድገት ማገርና ዋልታ ነው። የሀገሪቱን ኢኮኖሚ 85 በመቶ የሚሸፍነውን ግብርና ለማዘመን የቴክኖሎጂ ሽግግርን እውን ለማድረግ እንደ ሀገርም እንደ ክልልም እንደ ዞናችንም ልዩ ትኩረት ተሰጥቶ እየተሠራ ይገኛል። በዚሁም መሠረት ከቅርብ ዓመታት ወዲህ ለዘርፉ ልዩ ትኩረት በመስጠት ዘርፈ ብዙ ተግባራት በመሠራቱም በግብርናው ዘርፍ ተጨባጭ ለውጦችን ለማስመዝገብ ተችሏል። በተለይ ደግሞ በግብርናው ዘርፍ አዳዲስ ኢኒሽቲቭዎችን በመቅረጽ ከዚህ ቀደም በአካባቢያችን ያልተላመዱ አዳዲስ ምርቶችን በስፋትና በጥራት መማምረት የተሻገረ ግብርናን ለመፍጠር እየተሰራ ይገኛል። በዞናችን ሀላባም የግብርና ቴክኖሎጂን እውን ለማድረግ በአርሶ አደር ማሰልጠኛ ማዕከላት የተሻሻለ ዝርያ ያላቸውን ሰብሎችና እንስሳት በስፋት ሙከራ በማድረግ እንዲሁም ደግሞ አዳዲስ ያልተለመዱ ምርቶችን በማላመድ ሰፊ ስራዎች ተሰርተዋል። የሀላባ ዞን ግብርና መምሪያ ኃላፊ አቶ ሀጂ ኑርዬ የአርሶ አደር ማሰልጠኛ ማዕከላቱ ለቴክኖሎጂ ሽግግር እያበረከቱት ያለውን አስተዋጽኦ እንዲህ ይገልጻሉ። የአርሶ አደር ማሰልጠኛ ማዕከላት የአዳዲስ ቴክኖሎጂዎች የሚሞከሩበት የተሞከሩና ውጤታማ የሆኑ ቴክኖሎጂዎች ወደ አርሶ አደሩ ሽግግር የሚደረጉበት የቴክኖሎጂ ሽግግር ማዕከል ናቸው። ከዚህ አንጻር ሁሉም የአርሶ አደር ማሰልጠኛ ተቋማት ሞዴል ሆኖ አርሶ አደሩን ከድህነት ወደ ብልጽግና ለማሸጋገር በሚደረገው ሂደት ላይ ትልቅ አስተዋጽኦ አድርላቸው የትኛውም ሙከራ የትኛውም መላድስ ነገር ወደ አርሶ አደሩ ሽግግር ከመደረጉ በፊት በአርሶ አደር ማሰልጠኛ ተቋማት ላይ ተሞክሮ ውጤታማነቱ ሲረጋገጥ ነው አርሶ አደሩ እንዲሞክር የሚደረገው። ከዚህ አንጻር ባለፉት ዓመታት በዞናችን ባሉ አርሶ አደር ማሰልጠኛ ተቋማት ላይ ሰፊ ስራዎችን ሰርተናል። ከዚህም አንጻር ሞዴል የሆኑ ለአርሶ አደሩ ትክክለኛ የቴክኖሎጂ ሽግግር ማዕከል የሆኑ አሉ። መካከለኛ ደረጃ ላይ አዳዲስ ነገሮችን እያላመዱ ለአርሶ አደሩ የሚያሸጋግሩ አሉ። ወደ ኋላም የቆሩ ተቋማት አሉ። ባለፉት ሶስት አመታት አራት አመታት ውስጥ ሰላሳ አርባ ሰላሳ የፍራፍሬ ልማት የቡና አዳዲስ ቴክኖሎጂዎችን በሙሉ ተቋማቱ ላይ እየሞከርን ሌላ ሁሉንም ሰብል አይነቶች ቅመማ ቅመም አይነቶችን በአርሶ አደር ማሰልጠኛ ተቋማት ላይ ሞከር አድርገናል። በዚህም ሞዴል የሆኑ ለክልልም ተሞክሮ ማዕከል ሊሆኑ የሚችሉ ተቋማትን መፍጠር ተችሏል። ከዚህ አንጻር በተለያዩ ቀበሌዎች ላይ ተሞክሮ ወደ ውጤት እየተቀየረ አርሶ አደሩ ጋር ሽግግር እየተደረገ አበረታች ውጤቶችን ማግኘት ችለናል፣ የሚል ሀሳብ ነው አለ። የማሰልጠኛ ማዕከላቱ በምርምር የተለቀቁ የግብርና ውጤቶችን ተቀብለው በአርሶአደር ማሰልጠኛ ማዕከላቱ ሙከራ በማድረግ ወደ አርሶአደሩ ለማሸጋገር አዳዲስ ምርጥ ዝርያዎችን የማስፋት ስራ ተግተው እየሰሩ መሆናቸውን በሀላባ ዞን በተለያዩ ቀበሌያት ተዘዋውረን በአርሶአደር ማሰልጠኛ ማዕከላት አግኝተን ያነጋገርናቸው የየቀበሌያቱ የግብርና ጽሕፈት ቤት ኃላፊዎች እንዲህ ይገልጻሉ። በኤፍቲሲ ብዙ አስተማሪ የሆኑ ዘርፈ ብዙ ተግባራቶች ተከናውነዋል። ለአብነት ይል በ30 40 30 ኢኒሼቲቭ በጓሮ አትክልት፣ በእንስሳት እርባታ፣ በተፈጥሮ ዘርፍ እና በተለያዩ በአገዳ ሰብሎች፣ በብዕር ሰብሎች፣ በቅባት ሰብሎች እንዲሁም በእርባታው ዘርፍ ደግሞ ከንብ እርባታ አንጻር በባህላይም በዘመናዊም አለ። በተፈጥሮ ዘርፍ ሲንሄድ ቨርሚ ኮምፖስት አለ፣ የተለያዩ የውሃ መያዣ ኢንስትራክተሮች አሉ። በ30 40 30 በተተከሉ በአቮካዶ ቡናና ፓፓያ በእነሱ በጋን እንዲሻገሩ የተሰሩ የተለያዩ ስትራክተሮች አሉ። ሌሎች በእንስሳት ዘርፍ የተሰሩ ስራዎች የተሻሻለ ኮርማ አለ። በዛ በተሻሻለ ኮርማ ከቀበሌው አርፎ ለአጎራባች ቀበሌዎች ዝርያን ከማሻሻል አንጻር ዘርፈ ብዙ ስራዎች ተሰርተዋል። ሌላው ከሌሎች ኤፍቲሲ ለየት የሚያደርገው የኤፍቲሲ ከሁለት አመት በፊት በረሃ ነበር፣ ምንም አልነበረውም። 34 ኢኒሼቲቭ ሲመጣ ነው ይሄን ጅምር የሰራ ነው። ቦሎች 16 ቦሎች 17 ይሄው የሶስተኛ አመታችንን ይዘናል። አሁን እንደሚታየው የጫካ ነው። ቀራ የሚባል ነገር የለም። ዶሮ እርባታ በኩልም እንዳያችሁት በዶሮ እርባታ በኩል ሶስተኛ ዙር ዶሮ አስገብተናል። ፒቲሲ ገቢን ለማሳደግ የተሰሩ ስራዎች አሉ። የፒቲሲ የውስጥ ገቢውን ለማሳደግ በቆሎ ግማሽ ሄክታር ተዘርቷል። እንደሚታዩት ነው። በቆሎ እና ቦሎቄም ዜሮ ነጥብ አምስት ተዘርቷል እና ዳጉሳም ዜሮ ነጥብ አምስት ከበልግ አንጻር እነዚህ ናቸው። እና ቋሚ ተክሎች አሉ። ቋሚ ተክሎች በኤፍቲሲ ላይ ቋሚ ተክሎች ፍራፍሬ 30 40 30 አቮካዶ አለ 100 አቮካዶ ተክለናል። እና ፓፓያ አለ 50 ፓፓያ ተክለናል። እና ሙዝ አለ ሙዝ መቶ ሙዝ ተክለናል። እንሰት አለ 150 እንሰት ተክለናል። እና ቡና አለ ቡና መቶ ቡና ተክለናል። ያን ሁሉ አያይዘን እየሄድን ነው ያለንበት ሁኔታ ነው ያለ። ሮዝሜሪ አለ ሮዝሜሪም ዘንድሮ አምስት መቶ ካሬ ሮዝሜሪ ከቅመማ ቅመም አንዱ ነው ሮዝሜሪ ተተክሏል፣ እና ጠጅ ሳር አለ። መጀመሪያ ቅመማ ቅመሞችን ሲጠራ አመታዊ ሰብል ላይ የተሰሩትን ነው ጠረውት። እና አሁን ደግሞ ቋሚ የሆኑት ሮዝሜሪ አለ እና ጠጅ ሳር አለ፣ ኮሰረት አለ እና ከዛ አንጻር ለይተን እየሰራን ያለንበት ሁኔታ ነው ያለው እና አትክልት ላይ ስንሄድ በአትክልት አትክልት የተለያዩ አይነት አትክልቶች ተሰርቶ አሉ። አበሻ ጎመን አለ፣ ጥቅል ጎመን አለ፣ አበባ ጎመን አለ፣ ቀይ ስር አለ፣ ካሮት አለ እና ሀባብ አለ። እዚህ አካባቢ ያልተለመደ ነው። አባብን ብዙ ያልተለመዱ ነገሮች አሉ እዚህ ውስጥ። እና አባብ እና መጥመጣም አለ እና በርበሬም አለ ብዙ አይነት ነገሮች እየተሰሩ ያሉበት ሁኔታ ነው አለው። እርባታ አካባቢ ሲነድ ደግሞ እንደምትመለከቱት ደሾ ሳር አለ እና ዚሆኔ ሳርም አለ። እነዚህ የምታዋቸው የተለያዩ አይነት መኖዎች ናቸው። ስምንት አይነት መኖዎች ናቸው። ምጥን መኖዎች ናቸው። እነዚህም በጣም አስፈላጊ ናቸው። እነሱንም ስምንት አይነት መኖ እንትን ብለን እየተናለንበት ሁኔታ ነው አለው። እና የኔም ማነፍ ስራ ላይም እየሰራን ያለንበት ሁኔታ ነው አለው። ንግብም ማስገብተናል። ትኩረት አድርገን እየሰራን ያለ ነው ያው ከመንግስቱ ኢኒሼቲቭ የተነሳ የብልጽግና ፓርቲያችን ካመጣው ኢኒሼቲቮች የምግብ ዋስትናን ከማረጋገጥ አንጻር፣ ድህነትን ከማሸነፍ አንጻር፣ አዳዲስ ቴክኖሎጂዎችን ወደ አርሶ አደሩ ከማሸጋገር አንጻር የሌማት ትሩፋቶችን አርሶ አደሩ በቤቱ በኑሮ ደረጃ አሻሽሎ ማግኘት እንዳለበት ሳይርቅ በቅርቡ ከጓሮ ማግኘት እንዳለበት ያንን ግንዛቤ በመስጠት በአዝርዕት ሰብልህ ስንመለከት በቆሎን በአራት አይነት ቫራይቲ የተዘራበት ሁኔታ አለ። ቅድም እንዳየ ነው፣ ጥሩ ፐርፎርማንስ ያላቸው ጥሩ አቋም ያላቸው በቆሎዎችን ያው ሻልቅቀን ሁለት ሁለት የያዙ በቆሎዎችን አይተናል፣ ጥሩ አቋም ያላቸውን። ይህንን ደግሞ አዳዲስ የበቆሎ ዝርያዎችን ነው ለአርሶ አደር እያስተዋወቅን። በመቀጠል ደግሞ ይህንን በቆሎ ራሱ ከኤፍቲሲ በመነሳት በአርሶ አደር ደረጃ በአርሶ አደር ደረጃ እንዲሁ ሙከራ ያደረግንበት ሂደቶች አሉ። ድሮ ኤፍቲሲ ላይ ብቻ ነበር ታጥሮ የሚቀረው። ቴክኖሎጂን ወደ አርሶ አደሩ ከማሸጋገር አንጻር በአራት አይነት ዝርያዎች ቢኤች 546 ቢኤች 661 ቢኤች 140 ላይ እና ቶላ አዳዲስ ዝርያዎች ናቸው። እነሱ ላይ አርሶ አደር ላይም እንትን አድርግ ሽግግር፣ የቴክኖሎጂ ሽግግር አድርገን እዛም የሙከራ ስራዎችን ሰርተናል። በተጨማሪም ደግሞ አዝሬትን ስንመለከት አዳዲስ የሆኑ ለአርሶ አደር ከማስተዋወቅ አንጻር የምግብ ዋስትናን እንዲያረጋግጡ ጥራጥሬ ማግኘት ስላለባቸው ምን የዘራ አሁን ባየነበት ቦታ ላይ አተር ተዘርቷል፣ ባቄላ ተዘርቷል፣ ስንዴም ተዘርቷል፣ ምስር ራሱ ነጭና ጥቁር ምስር፣ ሽምብራ ራሱ የአካባቢና ሀብሮ የሚባል ዝሪያዎችን፣ ነጭ ገብስ፣ ጥቁር ገብስ፣ ይህን ሁሉ ነገር በሰብል ደረጃ አሁን እንዳያችሁ ዳጉሳ በሶስት አይነት አክሱም የሚባል ዝርያ ታደሰ የሚባል ዝርያ ተሰማ የሚባል ዝርያዎችን እንደዚያው በሰብል ዝርያ ከማስተዋወቅ አንጻር ለአርሶ አደሩ በዚህ አይነት ዘርተን የመስክ ምልከታ አድርጓል። ዘር በምንዘራበት ጊዜ በዘር ወቅት የመልክ ምልከታ አድርጓል። በቡቃያ ወቅት ምልከታ አድርጓል። ዩሪያ በሚጨመርበት ወቅት በአበባ ወቅት በሰሞኑም ደግሞ በዚህ ወር 29 በመስከረም 29 ላይ ወረዳዊ ሆነ የአርሶ አደሮች መስክ በዓል አዘጋጅተን የሰራንባቸው ሂደቶች አሉ። እዚህ ከምናየው ከማሽላ አንጻር ነጭ ማሽላ ከወራቤ ምርምር ተቋም ጋር ኤፍቲሲ ከማ ጋር ተቀናጅቶ ከምርምር ተቋም ጋር ተቀናጅቶ ከማዘመን አንጻር አዳዲስ ቴክኖሎጂዎችን ከማግኘት አንጻር አሁን እዛ ስንመለከት ሱፍ ይህን ሱፍ ደግሞ የዘይት ምርትን የኢንዱስትሪ ግብዓቶችን በበቂ እና በመጠን በጥራት እዚሁ ከማምረት አንጻር የጀመርንባቸው ሂደቶች አለ። እንዲሁም ደግሞ አዳዲስ ኢኒሽቲቭዎች ሩዝ ከዚህ በፊት ሀላባ ውስጥ አይሞከርም ነበር አይታሰብም ነበር። አሁን ያየነው ማበብ በዘርዘር ጀምሯል። ይህን ሩዝ ሙከራ ለማድረግ ከወራቤ ምርምር ጋራ ይኸውን ዘርተን ያደረስንበት አሁን በአበባ ፍሬ በመስጠት ደረጃ ላይ እያየ ያለነው ነገር ነው። ይኸው ዙሪያ ላይ አለ። ዳሾ ሳራ አለ። ሳርካ ለም እንትን አለ። ስድስት ሰነድ አለ። አሁን በአጠቃላይ በመጠል ደግሞ እዚ ጋር ኑግ አለ። ተሞክሮቹ አስር በአስር ሱፍ አለ። ለውዝ አለ። ምስር አለ። ባቄላ አለ። በመቅጠል ደግሞ እንሰጥ አለ። በፍራፍሬዎች እንሰጥ አለ። ሙዝ አለ። ቡና አለ። ፍራፍሬ አለ። አሁንም እንትን ማለት ጨፈቃ ቀፎ አለ ዶሮ ቤት አለ በመደበኛ ኮምፖስት አለ ፓፓያ አለ በእንሰ ሰፊ እንሰ ደግሞ ሰፊ አለ። ይህን ሁሉን አርሶአደሩ እያንዳንዱን ሚያውቀው ታግ አለ እያንዳንዱን ታግ አለ። እኛ ራሱ ባኖርን አርሶአደሩ ይሄ ምንድን ብሎ ያላቆትን ይጠይቀናል። የውቀን ደግሞ ወስቶ ጋራቸው ላይ በ በሰፊ እንደሚሰራ በስልጠናም ሁሌም ደግሞ እዚህ ጋር እኛ ስንመጣ አብዛኛው አርሶ አደር ይመጣል። መቶ ገብቶ ዞሮ አል በሰፊ ጥቅል ጎመን እዚህ ጋር ያው እናንተም እያያችሁ ነው። እሱም ሰርተናል። አሁን ያው በደስ የሚል ሁኔታ ነው ያለው። በመቀጠል እንሰት አለ። በፊትለፊት ያለው ዛፍ አንስተን ነው እንስትና ጥቅል ጎመን ፍራፍሬ፣ ሶስት አይነት ያው ዋና ጥቅም ነው። ምክንያቱም አርሶ አደሩ ያው እያንዳንዱ በር ላይ ጓሮ ላይ መጀመሪያ ዛፍ ነው። አሁን ግን ወደ ፍራፍሬና ወደ ጓሮ ልማት ጓሮ አትክልቶች ጋር ጠይሮ እየተጠቀሙ ያለው ሁኔታ ነው አላው ሀ 17 ላይ ዘንድሮ ተክለና አቮካዶ መቶ አቮካዶ ተክለናል። ቡና መቶ እስከ ሁለት መቶ አምሳ ፓጌጁ መስራት 30 40 ናበራ። በፍራፍሬ ደረጃ እኛ ግን ለማስፋፋት በጣም ብዙ ሞክረን መቶ አብጋቱ ተክናላል። ግን ቡና ሁሌም መቶ ሀምሳ ነበረ። እኛ ግን ከመቶ በላይ እዚህ ጋር ተክናለን። ምክንያቱም ቡና በቂ እየደረሰ ነው እኛ ጋር። አሁን ለምሳሌ መለስ እዚህ ጋር ከእዚህ ቡና እያያችሁ ነው። ብዙም አሁን ለምሳሌ ምርቱ ቢቀንስም አዎ ባለፈው ቅርብ ቀን ብዙ ምርጥ አንስቴን አንድ ኩንታል ወደ ሀምሳ ሺህ አካባቢ ሳይፈላፈል ሀምሳ ሺህ ብር አካባቢ አካባቢ እዛ ገበያ ወይስተን ሸጠናል ማለት ነው። ገቢ አድርገናል ወደ አካውንት ከዚህ ወስዶ፣ አስተዳደርም ደሞ በጋ እንዲሻገር በጣም በብዙ ጥረት እየሰራን ነው። ከዛ በላት አልፎ ሙዝ አለ ተክናላል። እዚህ ሙዝ ወደ አርባ አምስት አካባቢ ተክለናል። ሙዝ እያያችን ነው። በዚህ በኩል ያለው ያው ዘንድሮም አለ ነባሪም አለ የያኛውም ይደርሳል ማለት ነው። ስለዚህ በዛ ምክንያት ሞዚም ተክለናል። እዚህ አካባቢ ብዙ አፕል አለ አፕልም ተክለናል። ኢንሰትም ተክለናል። ኢንሰት ወደ ሰላሳ አካባቢ ተክለናል። ሮዝሜር አለ በቋሚ ሰብል እነኚ አሉ። በአጠቃላይ ማለት ነው ይሄ ነገር ሰርተን ወደ ማር ላይ ጋሩ አተክልቶች አሉ። ጋሩ አተክልቶች ላይ ሁሉም አይነት ተክለ ዘርተናል። በመደብ ዘርተን አርሶ አደር አሳይተን ወደ ማሳብ ሲንቀየር አርሶ አደር ጉብኝ እንዲያደርግ ከዛ በኋላ ሲደርስም ያው ማስክ ጉብኝት አድርገን አርሶ አደር በአል ፊልድ ዴ ብለን ከወረዳ እስከ ዞንም ጭምር እዚህ ቀበሌ አባውራ ምንም አይቀርም ሁሉም ነገር ተሳትፎ ሆኖ እዚ ጋ በጣም ነው ፊልድ ዴ አድርገን የምናሳየው ማለት ነው። ቀጥሎ ጋራ አትክልት ላለው ቀይ ስር፣ ጥቅል ቆስጣ፣ ሰላጣ፣ ካሮት፣ ሽንኩርት፣ አበሻ ጎመን ሁሉም ሙከራ አሳይተናል። የቅባት እህል አለ እና ቅመማ ቅመም አለ፣ ጥራጥሬ አለ። የቅባት እህሉ በግል ድርሻውን ይዞ ይሄዳል። ቅመማ ቅመሙን በዛው ልክ ሁሉም ይዞ ይሄዳል። ጥራጥሬውም በዛው ልክ ይዞ ይሄዳል። እና የብርዕ ሰብሎች አሉ፣ የአገዳ ሰብሎች አሉ። በዛ ልክ ሁሉንም በትኩረት እየሰራን ያለንበት ሁኔታ ነው ያለው። እና የቅባት እህል የተሰሩ የተሞከሩ ብዙ ተሞክሮዎች አሉ እና እዚህ አካባቢ መጀመሪያ የነበሩትም ያልነበሩ ብዙ አዳዲስ ኢኒሼቲቮችም አሉ። አሁን እዚህ ጋር ተልባ አለ እና ኑግ አለ እና ለውዝ አለ። ለውዝ እዚህ አካባቢ አልተለመደም፣ ኑግም አልተለመደም እና ሰሊጥ አለ። ሰሊጥም እዚህ አካባቢ ያልተለመደ ነው። ሰሊጥ ኤክስፖርት መደረግ ምርት ነው። እዚህ አካባቢ አርሶ አደሩ አይቶት በጣም ይሄ ነገር ለኛ አካባቢ በጣም ምርጥ ተሞክሮ ነው። እዚህ አካባቢ አይተን ማናውቀው ነው። እዚህ ጋር ምርታማነቱን በጣም በዛው ልክ እንትን እያለ ነው በሚለው አርሶ አደሩ ወደዛ ጠልቆ ለማግባት አርሶ አደሩ በጣም አይቶ እንትን ብሎ ያለበት ሁኔታ ነው፣ አለ። እዚህ ጋር ደግሞ ቅመማ ቅመም አለ። ቅመማ ቅመም ላይ አቢሽ አለ እና አመታዊ ሰብሎች ናቸው። ጥቁር አዝሙድ አለ፣ ነጭ አዝሙድ አለ እና አቢሽ አለ። እዛ ጋር ደግሞ ያኛው የሚታዩት ድንብላል ነው እና ድንብላልም በዛው ልክ ቋሚ ተክል ላይም አለ እና ያኛው የሚታዩት ደግሞ በጥራጥሬ ሰብል ነው የሚሰራው ማሾ ነው ማሾም እዚህ አካባቢ ያልተለመደ ነው እና ይሄ አተር አለ ባቄላ አለ እና ሽምብራ ሁለት አይነት አለ ቀይና ነጭ እና ምስር አለ ብዙ ነገሮች አሉ እና ቦሎቄ የተለያዩ አይነት ቦሎቄዎች አምስት አይነት ቦሎቄዎች አሉ በተለያየ አይነት እና እዚህ ጋር ሱፍም አለ ሱፍ የሚመደበው በቅባት እህል ነው ሱፍም እዚህ አካባቢ ያልተመረተ እና በጣም ለፋብሪካ የሚፈለግ እንትን ለዘይትም ለብዙ ነገሮች ፋብሪካዎች የሚፈልጉት እንትን ነው። ከዛ አንጻር ብዙ ነገሮች አሉ። የአርሶ አደር ማሰልጠኛ ማዕከላቱ ከመሬት ዝግጅት ጀምሮ በሚዘራበትና በሚተከልበት ወቅት እንዲሁም ምርቱ በሚሰበሰብበት ወቅት አርሶ አደሮቹ በተግባር እየሰለጠኑ የተሻለ የግብርና እውቀት እንዲጨብጡ የአርሶ አደር የመስክ በዓል በማዘጋጀት አርሶ አደሩን ጠርቶ በማስጎብኘት ልምድ ወስዶ በጓሮውና በማሳው ተግባራዊ እንዲያደርግ አበረታች ስራዎች እየተከናወኑ እንደሚገኙ የየቀበሊያቱ የግብርና ጽሕፈት ቤት ኃላፊዎች እንዲ እንዴህ ያብራራሉ። አሳደሩ በመስክ ኢንዝ ሲንዘራ እንደ ማስክ ምልከታ ይደረጋል። ምክንያቱም ከዘረም በኋላ ሲበቅልም ምልከታ ይደረጋል። ከበቅላ ከበቀላ በኋላ ሲደርስ በኋላ እሸቱ ከደረሳ በኋላ ምን አይነት በቆሎ ነው ምርት እንደሚሰጥ ምን አይል በቆሎ በዚህ ሰባት ለምሳሌ ዘንድሮ ሰባት በቆሎ ዘርተናል። ሰባት ሞከራ በሞከራ ውስጥ የተኛው በቆሎ ነው ለአርሶ አደር የሚሆነው፣ ተሞክሮ ውስጥ ለአርሶ አደር የሚሰጠው የተኛው በቆሎ ነው የሚሻለው። እዚህ ጋ በአየር ሁኔታ እዚህ ጋ ዘርተን የምንሰጠው አገልግሎት ለምሳሌ ስድስት ሳንድ በኪሎ ግራም ለክቴን ለአርሶ አደራችን ወደ አርሶ አደር እንቀይራለን ማለት ነው። ምክንያቱም የተሻለውን በቆሎ እዚህ ጋር ለአርሶ አደር የሚሆን ፔቲሲዮን የሆነውን በቆሎ ለአርሶ አደር የሚሆነውን ኢኒሽቲቭ፣ አዲስ ኢኒሽቲቭ ፈጥረን ለአርሶ አደር ግንዛቤ በኋላ ምርት ትመና አድርገን ለአርሶ አደራችን እንሰጣለን። ቀጥሎ ደግሞ በዳጉሳ ዘርተናል። ዳጉሳ አራት አይነት ነው አለ፣ እዚህ ጋር ተሰማ አለ፣ ታደሳ አለ፣ ፓዴጥ አለ፣ አክሱም አለ። በሱ ላይ አራት አይነት ዘርተናል አራቱም

የሚለው ነገር እኛ በጀመራ ግንዛቤ እንሰጣለን፣ ለይቴን እናስቀምጣለን። በኪሎግራም ለክቴን ምርት ላይ እንዴት ነው የሚለው ነገር አስቀምጠን ለአርሶ አደር ዘርስ ሲደርስ ከዚህ ነው። በተለይ ብዙ አርሶ አደር ከዚህ ወስቶ በራሱ ማሳ ላይ እየዘራ አለው። ይህ አርሶ አደር ነው። ይህ ሁሉ ተግባራት ሲሰሩ በዋናነት አርሶ አደሩ ከዚህ ልምድ ቀስሞ ወስቶ በራሱ ጓሮ እንዲያለማ ነው በዚህ በሁለት አመት የተሰራው ጥሩ ጅማሮች አሉ። አርሶ አደሮ ጓሮ ቢትክ እነዚህ ነገራት ሁሉንም ታገኛቸዋለህ። በቡናው በፍራፍሬው፣ በሰላሳ 40 30 ሁሉም ነገር በቃ ታገኛለህ። ምናልባት አልባት አርሶ አደሮቻችን ከዚህ በፊት የለመዱትን ሰብል ብቻ በእርሱ ላይ ትኩረት እንዳያደርጉ ዞራችሁ ባያችሁስ መሰረት ብዙ ነገሮች አሉ። ሰሊጥ አለ አላመደም ይሄን አርሶ አደሮቻችን እዚህ አካባቢ ገብስ አላመደም ስንዴ ጀምሩት ያቋሮጠ ነበር። ምክንያቱ ምንድነ? ብለን ለጥናት ብለን አምጥተን ውጤታማ ነው። ሲንዴም ገብስም ጤፍ አለ፣ አኩሪያተር አለ፣ አቢሻ አለ፣ ብዙ ነገራቶች አሉ። እነዚህን ነገራች ሲንሰራ አርሷአደሩ ይሄ ነገር ውጤታማ ነው ብሎ ጓሮ ላይ ወስድሶ ተግባራዊ እንዲያደርግ ብለን የሰራናቸው ስራዎች ናቸው ያሉት። ለምሳሌ ከጓሮ ተክልት ላይ ስናነሳ የተባለስኔ ምግብ እንዲያገኝ ጓራ አትክልቶች ብዙ አይነት ዝርያዎች አሉ። ጥቅል ጎመን አለ፣ ካሮት አለ፣ ሽንኩርት አለ፣ ቀይስር አለ፣ ቲማቲም አለ፣ የሀበሻ ጎመን አለ፣ ሰሌጥ አለ፣ ቆስጣ አለ። እነዚህ ስነ ምግብን ለማሟላት አሁን የሌማ ትሩፋት የሚባለው የሌማ ትሩፋት ማለት ሌላ ነገር የለም የተለያዩ አይነቶች አይነት ምግብ አንድ ላይ በአንድ ማዕድ ማቅረብ ማለት ነው። አሁን ቅድም እንደነገርኩ ከዶሮ እንቁላል እናገኛለን፣ ከቀፎ ማሪ እናገኛለን፣ ከተሻሻለ ዝርያ ወተት እናገኛለን፣ ስጋም እናገኛለን። በተጨማሪ ከ30 40 30ው ደግሞ አቦካቶ እናገኛለን፣ ፓፓ እናገኛለን። እነዚህ እነዚህ ነገራቶች ተደማምረው የሬማ ትሩፋቱን ያሟላሉ በሚል ነው በዋናነት እየሰራን እየተንቀሳቀስን ያለ ነው። ይሄን ደግሞ ወደ አርሶ አደር እንዴት እናሸጋግር በምለው አርሶ አደሩን እዚህ ውስጥ የተሰሩ ስራዎችን ቅድም ብያለው አራት ጊዜ ያሰልጥነን የቱን ነው ለይቶ የሚወስደው የሚለውን አርሶ አደሩ ከራሱ እዚሁ ጠይቆ ተምሮ ለእኔ ያስፈልገኛል፣ በጣም ይሄ በጣም አዋጭ ነው ብሎ ብዙ ነገሮችን ለይቶ የወሰደበት ሁኔታ ነው አለው። እና እንደ ቀበሌው በቆሎ ታቅዶ እየተሰራ ነበር። በ2017/18 ምርት ዘመን በቆሎ በክላስተር እንትን ብለናል። በክላስተር በቆሎ ከ50 ሄክታር በላይ መሬት በክላስተር ይዘን አሳክተናል። እና አሁን የደረሰበት ሁኔታ አለ። ቡና ማንደር አካባቢ ቡና ማንደር እዚ ጋ አለ። ቡና ማንደር እና ፍራፍሬ 30 40 ፍራፍሬ ማንደርም አለ። እና ከዛ አንጻር አያይዘን ብዙ ነገሮችን አያይዘን እየይዝናለንበት ሁኔታ ነው አለው። አሁን ይሄ ራሱ ኤፍቲሲ ማለት ወይንም አማማ ማለት የአርሶ አደሮች ማሰልጠኛ ማዕከል ማለት ነው። የአርሶ አደሮች ማሰልጠኛ ማዕከል እንደመሆኑ መጠን ቅድም አሁን እያንዳንዱን ዘር በምንዘራበት ጊዜ አርሶ አደር እንዲመጣ ነው የምናደርገው። ከአርሶ አደር ጋር ነው የምንዘራው። ስለዚህ ይሄ ምንድን ነው ብሎ አሁን ብዙ አርሶ አደር ብታመጣ ይሄማ አንዳንዱ ያላወቀ ሙዝ ይላል። አሁን ይሄኛውን እርዱም ማለት ነው። ይሄን እርድም ደግሞ ወደ አርሶ አደር ከማሸጋገር አንፃር በምንድን ነው የሚሸጋገረው በኮረት እንደሚሸጋገር ቅመማ ቅመሞቹን ብትል አሁን ቅድም ጓሮ ላይ የተመለከትከውን ጠጅ ሳር ስጋ መጥበሻ፣ ሮዝ ሜሪ ይህን ሁሉ ወደ አርሶ አደር ሽፍት እያደረግን እያሻለፍን ያለንበት ሂደቶች አሉ። የቴክኖሎጂ ሽግግር ማዕከል እንደመሆኑ መጠን አሁን ታች በኩል ሙዝ እስኪደርስ ድረስ በአንድ ማሳ ሁለት አይነት ደብል ክሮፒንግ የሚባለው ወይም ጥንድ ማምረት የሚባለው ቢጫ ወይም ብርቱካንማ ስኳር ድንች ምንለው፣ እሱንም ለአርሶ አደር አሰራጭተናል። ምክንያቱም እናቶች ይህንን እንዲጠቀሙና ሕፃናት እንዲጠቀሙ ሰውነታቸው ጥሩ አቋም እንዲኖራቸው በአጭር ጊዜ ውስጥ ጥሩ እድገት እንዲያሳዩ ስኳር ድንች ለአርሶ አደሩ እያሰራጨን ያለንበት ሁኔታ አለ። በመቀጠል ደግሞ እዚህ ቅድም ያየናቸው ሁሉ ነገር እዚህ ቀረ የምንላቸውም ነገር የለም። ስለዚህ ይህንን ወደ አርሶ አደር የቴክኖሎጂ ሽግግሮችን እያደረግን አርሶ አደሩ ደግሞ እዚህ መጥቶ የመስክ ጉብኝት ያደርጋል። የመስክ ጉብኝት በሚያደርግበት ጊዜ እኛ ስነግር የተማረው ጽሁፉን አይቶ ያያል ታጉን ያይና ይሄ የአይነት ዘር ነው፣ እኔ አልጠበኩትም ነበር እያለ ራሱ ግንዛቤ ይወስዳል። በመቀጠል ደግሞ የማያውቀው ደግሞ አንዱ አንዱን በመጠየቅ ይወስዳል። ይህን ቀጥታውን ነው ምን እያደረግን ነው? ወደ አርሶ አደር የማሸጋገር ቴክኖሎጂን የማሸጋገር ስራዎችን እየዘራን እየሰራን ያለንበት አለ። ቅድምም ለመጥቀስ ሞክር ያለው ድሮ በኤፍቲሲ ብቻ ነበር እኛ ታጥረን ምን ቀረው። አሁን አትክልት አርሶ አደር ጓሮ ቢትሄድ አትክልት አለ። አሁን አዳዲስ ቴክኖሎጂ ማሾ የመጡትን ይሄንንም ማሾ ቆንጥረን በመስጠታቸው በመስጠታችን አርሶ አደሩ ደግሞ ተጠቃሚ እየሆነ ያለበት ሂደቶች አሉ። ከፍተኛ ፕሮቲን ያለ ሰብል። ስለዚህ ወደ አርሶ አደሩ በቆሎን እራሱ አሁን ሄደን ማየት የምንችልበታል ሂደት ካለ ሰዓት ካለ ማየት እንችላለን። በአርሶ አደር ደረጃ ቴክኖሎጂ ሽግር አድርገን ያው አርሶ አደሩን ያው ዘር ወቅት ስልጠና እንሰጣለን። ያው ዘሩን ከማዘራት በፊት ስልጠና እንሰጣለን ስልጠናውን ስስን ስንሰጥ በእያንዳንዱ ሰብሎች ላይ በሰንሳይ መልክ እንሰጣለን። ከዛ በኋላ አርሶ አደሩ ይሄን ስልጠና ወስዶ በራሳቸው ማሳ ላይ ተግባራዊ ያደርጋሉ። እኛ ደግሞ እዚ ጋር ተሞክሮ እያንዳንዱን በሁሉም ዘርፎች እዚህ ጋር እንደ ተሞክሮ እናስቀምጣለን። ከዛ እሱ ደግሞ አርሶ አደሮች ገብቶ በሶስት ደረጃ ይማራሉ። አንደኛ በዘር ሰዓት ይማራሉ። ሁለተኛ ያው አባባ ከዛ ሁሉንም አርሶ አደር ያው በአግባቡ ገብቶ እዚያ ያለው ነገሮችን ሁሉንም በአግባቡ ትምህርቱን ወስቶ በራሳቸው ጋሮ ላይ ቴክኖሎጂውን ሽግግር ያደርጋሉ። ግብርና ለሀገር እድገት የሚያበረክተው አስተዋጽኦ ከፍተኛ እንደመሆኑ መጠን የቴክኖሎጂ ሽግግርን በማስፋት የግብርና ዝማኔን እውን ለማድረግ የተጀመሩ ጥረቶች ተጠናክረው ይቀጥሉ እያልን ለዛሬ ያለውን በዚህ እንቋጫለን። ሰላሙን ሁሉ በመመኘትም እንሰናበታችኋለን። ሰላም ይህን ኩሌ ማስቃን ሄው